አብዛኛው ሰው በቂ ገንዘብ ስለማያገኝ አይደለም የሚቸገረው ያለውን ገንዘብ ማስተዳደር ስለማይችል እንጂ። ይህንን ማንም መስማት የማይፈልገው ከባድ እውነት ነው። የገንዘብ ችግር ከገቢ እጥረት ብቻ የሚመጣ አይደለም፤ ይልቁንም የሚመነጩት ከመጥፎ የገንዘብ ልማዶች ነው እንጂ። ዛሬ የሰዎችን የፋይናንስ ሕይወት በጸጥታ የሚያበላሹትን ሰባቱን ታላላቅ የገንዘብ ስህተቶች እንመለከታለን እናም እነዚህን ስህተቶች እንዴት ማቆም እንደምንችል እናያለን። የመጀመሪያው ዕለታዊ ወጪን መከታተል መቻል ሲሆን፣ አብዛኛው ሰው በዚህ ወር ገንዘብህ ወዴት ሄደ ብለው ቢጠይቁት ምንም መልስ ሳይሰጥ ዝም ብሎ ይመለከታቸዋል። ይህም የመጀመሪያውና አጥፊው ስህተት ነው። ወጪዎ ወዴት እንደሚሄድ መከታተል ካልቻሉ በጨለማ ውስጥ እየተጓዙ ነው በገንዘብ ነክ ጉዳዮች አይነ ስውር ሆነዋል እንደማለት። ወጪዎችን ወደ ምድቦች ይከፋፍሉ፣ የምግብ፣ ትራንስፖርት፣ ሌሎች ጥቃቅን ወጪዎች። እነዚህ ሶስት ምድቦች ብቻ የፋይናንስ እይታውን ሙሉ በሙሉ ሊለውጡ ይችላሉ። ሁለተኛው በትክክል ምን ያህል እንደሚያገኙ አለማወቅ ነው። ብዙ ሰዎች ምን ያህል እንደማገኝ በእርግጠኝነት አውቃለሁ ሲሉ ቢሰሙ ሊገረሙ ይችላሉ። ነገር ግን ታክስ ተቀናሾች እና ክፍያዎች ከተቀነሱ በኋላ የቀረውን ትክክለኛ መጠን ቢጠይቋቸው መልስ ለመስጠት አይችሉም። በየወሩ ወደ ኪሶ በትክክል ምን ያህል እንደሚገባ የማያውቁ ከሆነ ምንም ነገር ውጤታማ በሆነ መንገድ ማከል አይችሉም። ግልጽና ትክክለኛ ቁጥር ማወቅ ብቻ አጠቃላይ የፋይናንስ አቅጣጫውን ይለውጠዋል። ሶስተኛ፣ የአደጋ ጊዜ መከላከያ ገንዘብ አለመያዝ። ብዙ ሰዎች ቀውስ እስኪመጣ ይጠብቃሉ ከዚያም ገንዘብ በድንገት እንደሚመጣ ተስፋ ያደርጋሉ። ህይወት ግን እንደዛ አትሰራም። ለአደጋ ጊዜ የተዘጋጀ ገንዘብ ያስፈልጎታል። ለምሳሌ ለጎማ ብልሽት፣ ለድንገተኛ የህክምና የሂሳብ ወጪ ወይንም ያልተጠበቀ ስራ ለውጥ። የተዘጋጀ ገንዘብ በጣም ትልቅ መሆን አያስፈልገው፣ ብቻ መኖሩ ወሳኝ ነው። አራተኛው ራስን ከሌሎች ጋር ማወዳደር ሲሆን ራስን መወዳደር ካሉብን ልማዶች ሁሉ እጅግ ዋጋ የሚያስከፍለን ሲሆን ጓደኛዬ አዲስ መኪና ገዛ፣ የስራ ባልደረባዬ ወደ አዲስና ትልቅ አፓርትመንት የተዘዋወረ እና የመሳሰሉት የማወዳደር ስትጀምሩ፣ የራሳችሁን መንገድ ትስታላችሁ። የሌሎችን መንገድ መከታተል ትጀምራላችሁ። ይህም አላስፈላጊ ወጪን ይፈጥራል፣ የፋይናንስ እድገትንም ያቆማል። ሌሎችን የሚያዩት ለመነሳሳት ወይንም ለሞቲቬሽን እንጂ ለጫና መሆን የለበትም። አምስተኛ፣ ተጨማሪ ገቢ ምንጭ አለመፍጠር። በአንድ የገቢ ምንጭ ላይ ብቻ መደገፍ እጅግ አደገኛ ነው። ዋጋዎች ሁልጊዜ ይጨምራሉ፣ የአደጋ ጊዜ ሁኔታዎች ይከሰታሉ፣ ስራዎች በአንድ ጀንበር ሊለወጡ ይችላሉ። አነስተኛ የጎን ለጎን ክህሎት ወይንም አገልግሎት ሕይወቶን ሙሉ በሙሉ ሊለውጡት ይችላሉ። ለምሳሌ በሳምንቱ መጨረሻ የሚሰራ ስራ፣ የፍሪላንስ ስራ መጀመር፣ ይዘት መፍጠር ወይም ጠቃሚ አገልግሎት መሸጥ ሊሆን ይችላል። ትንሽ ተጨማሪ ገንዘብ ብዙም ጊዜ የለውጥ ነጥብ ይሆናል። ስድስተኛው፣ ችግር የለውም ይገባኛል የሚል አስተሳሰብ ነው። ይህ አስተሳሰብ ከሌሎች ስህተቶች ሁሉ የበለጠ የሰዎችን የፋይናንሴ ወደፊት ዕጣ ያበላሻል። ለአንዴ ብቻ ይሁን፣ ትንሽ መዝናኛ ነው፣ ይገባኛል እና እነዚህን የመሳሰሉ እነዚህ ጥቃቅን መገለጫዎች በአንድ ላይ ተደምረው ወደ ትላልቅና የማያከራክሩ ችግሮች ያመራሉ። አላስፈላጊ ወጪዎችን ለማድረግ የሚወስድ አጭር ጊዜያዊ መታቀብ የረጅም ጊዜ መረጋጋትን ሊገነባ ይችላል። ዛሬ የሚያሳዩት የሥነ ምግባር ብቃት የነገ የነፃነት ዋስትናው ነው። የመጨረሻውና ሰባተኛው እርምጃ መውሰድን ማዘግየት ነው። በቀጣዩ ወር በጀት ማውጣት ጀምራለሁ። ገንዘብ ማግኘት ስጀምር እቆጥባለሁ። የገንዘብ ጉዳይን በኋላ አስተካክላለሁ። እነዚህ ማመንታት ከሁሉ በላይ አደገኛ አስተሳሰብ ናቸው። እቅዶች ተግባር ከሌለ ምንም ትርጉም የላቸውም። አስፈላጊ ነገር የሚጀምረው በአንድ ትንሽ እርምጃ ነው፣ እናም ያንን እርምጃ ዛሬ መውሰድ አለብዎት። እነዚህ ሰባት የተለመዱ ስህተቶች በማንኛውም ሰው ህይወት ውስጥ ይታያሉ፣ ነገር ግን እነርሱ በትክክል በተደረጉበት ቅጽበት ለማቆም የሚያስችሎትን ኃይል ያገኛሉ። ስኬታማ ለመሆን በዋነኛነት ብዙ ገንዘብ አያስፈልጎትም ይልቁንም የተሻለ እና ጠንካራ ልማዶች ያስፈልጉታል እንጂ። ዛሬ አንድ ትንሽ ለውጥ በማድረግ ይጀምሩ። እናም ቀጣዮቹ ሰባት ወራቶች እንዲሁም ቀጣዮቹ ሰባት ዓመታት ከመሰረቱ ፍጹም የተለየ ይሆናል።